ይሄ የጭካኔያቸውን ጥግ ህዝብ እንዲያይ ይፈልጋለሁ፣ ዓለም እንዲያይ ይፈልጋለሁ። ብችል በእንግሊዝኛ በአረብኛ ተርጉሜ ማቅረብ እፈልጋለሁ፣ ለዓለም ልጄ ላይ የተደረገውን ነገር። ሰው ነኝ የሚል ደግሞ ይሄንን ነገር ሊቃወም ይችላል። ልጅ ነው፣ ልጄ መልአክ ነው። ልጅ ነው። ደንቆሮ የማይሰማ ብሎ የዘደቡት የዘደጉት ልጅ ታይበልናት ሻቡ ከአንቺና ካአላህ አቅሞ አቅሙን አላህ እንዲያሳየሽ ከፈለግሽ እንዲህ ማልቀስሽ መጮህሽ ምናምን ዋጋ የለውም አለ ያልት አላለቅስም። እኔ ብቻ ግን ዓለም ጭካኔያቸውን እንዲያይልኝ እፈልጋለሁ። አልፈልግም። ዓለም እንዲሰማ እፈልጋለሁ። ዓለም እነዚህ ሰዎች መልአክን እንደማይምሩ ንጹሕ ሕፃን ልጅን እንደማይምሩ ምን ያል አውሬ እንደሆኑ አለም እንዲያይልኝ እፈልጋለሁ። ይሄን ቪዲዮ ለታሪክ እንዲቀመጥ ፈልጋለሁ። እኔም ዝም ብያለሁ። እኔን ሲያብጠለጥሉኝ መልክ የፈጠረኝ ፈጣሪ ጥርሷ፣ አፍንጫዋ፣ እጥረቷ፣ ምኗ፣ ምኗ፣ ምኗ፣ ፀጉሯ፣ እንትኗ ሁሉ ነገር ሲሰድቡ ፀጥ። አንድ ቀን ምላሽ አልሰጠውም። እናቴን ሲሰድቡ፣ አባቴን ሲሰድቡ፣ ባለቤቴን ሲሰድቡ ፀጥ። ቀይ መስመር ግን አለ ማንም ሰው ቀይ መስመር ማያልፈዋለው። ልጅ ልጆቼ ልጅ መልአክ ነው። ልጅ እፃን ነው። ምንም አያውቅም። የስምንት ዓመት ልጅ ምን ያውቃል? የእሱን ፎቶ ለጥፎ እሱን እንደዚህ መስደብ ምን ምን አይነት ይሄ እነሱ ናቸው ማህበረሰብ የሚያሰድቡት ወይስ ስኔ ማህበረሰባቸው የሚያስተምራቸውን ልጅ እንዲሰድቡ ነው? ይህንን ነው አለም እንዲያይልኝ የምፈልገው። አለም እንዲያይ እፈልጋለሁ። በአረብኛ በእንግሊዝኛ ተርጉሜ ነው ቪዲዮ ሰርሽ ለአለም በቃ አለም ይወቅ የእነዚህን ሰዎች ጭካኔ?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 በቃ መጨረሻ ላይ እቺ ልጅ ምንም ብንቀጠቅጣት አካውንት ብናዘጋባት እናቷን አባቷን ባሏን ራሷን ብንሰድብ መልኳን ሃይማኖቷን ሁሉ በሁሉ ነገር ብንሰድባት አልጠፋችም። ስለዚህ የመጨረሻ ልናስጠፋት የምንችለው ልጇን ብንናገርባት፣ በልጇ ከተናገርናት መቋቋም ያቅታታል፣ ትሰበራለች፣ ትጠፋለች። ሰበራለሁ፣ ጠግኝ ራሴን እመጣለሁ እንጂ አልጠፋም። ይናፍቃቸዋል። እኔ አልጠፋም። እስካል ሞትኩኝ አልጠፋም፣ ቃል ገብቻለሁ። እስካል ሞትኩ ድረስ እኔን አታስጠፉኝም። ልጇን ደንቆሮ ብለን ከሰደብንባት ልቧ ተሰብሮ ትጠፋለች ነው ጥሩ። ይሄ ግን ለታሪክ ይቀመጣል። ለፈጣሪ ነገር ያለው እኔ በፈጣሪ ስለማምን ነገ ያለው እሱ ፍርዱን እንዲሰጠኝ

መሞት አረሰው ለታሪክ አስቀምጠ አለው እኔ በህዝቤ ኢትዮጵያት እህታችሁ በኢትዮጵያውያን ነው ይሄ ደደረ ል አልፈልግም። እንዲያፍራፈልግ እና አማርኛ አስተምሪው ልጅሽን ትሉኛላችሁ። እንደዚህ አይነት ክፋት እንዲሰማ እንኳንም አማርኛ አላወጠ ልጅ አማርኛ ይማር ልጅሽ ትሉኛላችሁ። ልጆችሽን አማርኛ አስተምሪያቸው ትሉኛላችሁ እንደዚህ አይነት ክፋት እንዲሰማ አማርኛ አላስተምረው። አሁንም ሀሳባችሁን አልቀየራችሁም? አሁንም ልጅን አማርኛ አላስተምረው? ንገሩኝ። አሁንም ልጅን አማርኛ አላስተምረው? እኔ አማርኛ ባለመቻሉ ጊዜ ደስተኛ ነኝ። አላስተምረውም። ጀምሬ ነበር እተወዋለሁ፣ አማርኛ ማስተማሩን ቢካዝ ነገ ሲያድግ እንደዚህ አይነት መጥፎ ነገሮችን እንዲሰማ አልፈልግም። አይምሮ እንዲቆሽሽ እንዲከፋው፣ ለሰው ልጅ ጥላቻ እንዲኖረው አልፈልግም ልጄ እንደዚሁ ፍቅር እንደሆነ ነው እንዲያድግልኝ የምፈልገው። ሰው እንዲጠላ አልፈልግም። አማርኛ አወቀ ማለት እንደዚህ አይነት ቪዲዮዎችን ሲያድግ እኔ ልቆጣጠረው አልችልም። ትልቅ ሲሆን ስልክ ሲኖረው ኢንተርኔት የያዘውን ነገር አይለቅም። ሀቢባ ብሎ ሰርች ቢያደርግ እኔን የተመለከተ ቪዲዮ በሙሉ ይወጣለታል። ስለዚህ ልጅ የአማርኛ እንዲያውቅ አልፈልግም። ዛሬ ምንም አይሰብረኝም እኔ በዚህ ካልተሰበርኩኝ በምንም አልሰበርም ትልቁ ስስ ጎኔ እኔ ልጆቼ ናቸው እዚህ ምድር ላይ ልጄ ሳይመን ነው ስስ ጎኔ በዚህ ካልተሰበርኩኝ በምንም አልሰበርም ይሄ ከሚዲያ ካላስጠፋኝ ምንም አያስጠፋኝም ግን ለሀቅ የምትቆሙ ካላችሁ እዩ ማን ነው ማህበረሰብ የሚያሰድቡ እኔ ሀቢባ መልካም ስራ የምሰራው ህዝቤን የማግዘው ወይንስ መልአክ ልጄን ደንቆሮ የማይሰማ ይረገጣል ደግሞ ለደንቆሮ ልጇ ይረገጣል። መሀይም የማይሰማ ይሄን ቃል ደጋግሜ አዳምጫሉ እንዳርሰው ነው ሀቢባ፣ እንዳትረሹው ይህንን ቪዲዮ ደጋግመሽ ስሚው። ደጋግሜ ሰምቼዋለሁ። ያልገደለኝ ነገር ደግሞ ያጠነክረኛል። ይሄ ካልሰበረኝ፣ ይሄ ካልገደለኝ ደግሞ ያጠነክረኛል። በቃ በልጆች የመጣችሁ ከዚህ በላይ ምንም ልታደርጉኛ ትችላል? ምንም የመጨረሻው ጥግ ድረስ ሄዳችኋል። እስከ ልጄ ድረስ ሄዳችኋል። ከዚህ በላይ ምንም ልታመጧችሉ። እስኪ እስቲ ምን እንደምታመጡ አሳዩ። ልጄን ንጹህ መልአክ ልጄን ሰድባችሁ እናንተ ማህበረሰብ እንወክላለን የምን ቀን ነው ዛሬ ማሬ? የሆነ ሰው እየጠየቀኝ፣ እኔም ኖ ኖ ኖ፣ ይህን ነገር ላሽ ብዬ ምናምን ምናምን የማልፈው ነገር አይደለም። ሪ ይሄን እኔ ከሰው ከሰው ከህዝብ ምናምን ከሰው እኮ ፍርድ አልፈልግም። ለፈጣሪ አልቅሼ ነግሬ ነው የመጣሁት። አንተ ካለክ እውነት ካለክ መኖርክን እንዳምን ከፈለክ ፈርደህ አሳይ። አንተ ነህ የሰጠኸኝ ልጅ። አንተ የሰጠኸኝን ልጅ ደንቆሮ የማይሰማ ልጇ ይረገጣል ብለው የሰው ልጆች፣ አንተ የፈጠርካቸው ልጆች ሰድበዋል ልጆች። ስለዚህ ካለክ ፈርደህ አሳይ፣ ተገኝ እምነቴ ላጽናናው ብዬ ነግሬው ከፈጣሪ ጋር ተነጋግሬ ነው የመጣው። እኔ ምንም አልፈልግ ከህዝብ፣ እነሱንም አልሳደብም፣ ባለጌ አደለውም። እኔ ጨዋ ነኝ፣ አልሳደብም። ፍርዱን ከፈጣሪ ነው የምጠብቀው። ግን ማህበረሰብ የሚያሳድበው ማን ነው? ይህንን ንጹህ መልአክ ህፃን ልጅ የሚሳደብ ነው፣ ደንቆሮ የማይሰማ ብሎ የሚሳደብ ነው። ማህበረሰብ የሚያሳድበው ወይስ እኔ? ማን ነው? አማርኛ አይሰማም ልጅ አታስብ አማርኛ አይሰማም። ተመስገን አማርኛ ያቅም ወደፊትም አያቅም። ኢንሻላህ አላስተምረውም አማርኛ። ምንም አይጠቅመውም። ስድብ ነው የሚያውቀው። አማርኛ ቢማር ሄ ልጅ ሶሻል ሚዲያ ሲከፍት ስድብ ነው የሚማረው። አልፈልግም ል ከአፉ ክፉ እንዲወጣ ፈልግም ል ህዝብ እንዲጠላ ማህበረሰብ ጠላ አልፈልግም። ልጅ ሀይ ሳይመን። ሀይ ሪም። ሀይ ሪም ማይ

ለአላህ የሰጠሁትኝ። እኔ እንደነሱ አቅም የለኝም የስድብ። ለምን እኔ ጨዋ ቤተሰብ ነው ያሳደገኝ፣ ጨዋ ቤተሰብ ነው ያሳደገኝ። በተግባር ሁለት ዓመት ቲክቶክ ላይ ስታቁኝ አንድ ቀን ሰውን ግማታም እንኳን ብዬ ተሳድቤ አላቅም። አይደለም እንደነሱ እንደሚሳደቡት ብልግና ስድብ ጸያፊ አጸያፊ ስድብ የተከበረውን አባቴን የሰደበችው ስድብ አጸያፊ እናቴን የሰደቡት ግሩፕ ሆነው እናቴን፣ አባቴን፣ ባለቤቴን፣ ሁሉ ነገሬን፣ እራሴ የተናገርኩትን ታሪኬን ልክ በድብቅ የሆነ ሰው የነገራቸው አስመስለው የማፍሩበት ታሪክ ቢኖረኝ እኳ ልናገር። ሁሉ ነገሬን ሲሰድቡ አንድ ቀን ምላሽ አልሰጠሁም። አሁን ግን ልጄን ነው የሰደቡት። ልጄን የምኖርለትን ልጄ። እናት በልጇ ትደራደራለች እንዴ? አለም ይገልበጥ። በልጄ ጉዳይ ምንም ነገር ጥንቅር ይበል። በልጄ ግን አልደራደርም። ልጄ ነው እኮራበታለሁ። የልጄ ፎቶ ለጥፈው እንዴት የልጅ ፎቶ ይለጥፋሉ? ልጅ እኮ ሕፃን ነው መልአክ ነው። የልጄ ፎቶ ለጥፈው እኮ ደንቆሮ የማይሰማ እኮ ነው ያሉት ልጄ እና ለፈጣሪ ነገርኩት እንዲፈርድ። ፈርዶባቸው የፈጀውን ጊዜ ፈጅቶ ወጥተው ሚዲያ ላይ የደረሰባቸውን ነገር ተናግረው ፈጣሪ ይቅርታ ሊጠይቁ ያድርጋቸው። ፈጣሪ አቅም አለው እሱ። እኔ ምንም አቅም የለይም እኔ የመሳደብም አቅም የለኝም ጨዋ ስለሆንኩኝ፣ ጨዋ ቤተሰብ ስላሳደገኝ፣ እንደነሱ አፀያፊ ስድብ። ምን ታመጫለሽ ነው ይሄንን ነገር፣ ልጅሽ ተሰደበ እና ምን ምን ታመጫለሽ? ምንም ለፈጣሪ ነግረዋል። እኔ እንደእናንተ መራገጥ አላውቅበትም። ግን ይሄንን ማህበረሰብ እንወክላለን ብላችሁ ወክላችሁ ነው አይደል የተቀመጠ እሷ እኛን አትወክልም። እኛ ነን የምንወክለው ማህበረሰቡን። ማህበረሰቡን እየወከላችሁ ማህበረሰባችሁ የሰውን ልጅ ፎቶ ለጥፋችሁ ደንቆ የማይሰማ ብላችሁ እንድትሳደቡ ነው የሚያስተምራችሁ። ይሄንን ነው የእናንተ ማህበረሰብ የሚያስተምረው። ይሄንን ነው ለህዝቡ እያሳያችሁ ያላችሁት። ማህበረሰባችሁ ይህንን እንደሚያስተምራችሁ ነው ለህዝብ እያሳያችሁ ያላችሁት። በጣም ጥሩ ጥሩ። ይህን ደግሞ እናንተ ደግሞ ስታሳይ እኔ ደግሞ ለአለም አሳይላችኋለሁ። ኮርታችሁበት አይደል? ልጅን መሳደብ ለእናንተ የሚያኮራ ነገር ነው አይደል? ለእናንተ ማህበረሰብ የሰውን ልጅ መልአክን መሳደብ የሚያኮራ ነገር ነው። እኔ ደግሞ ይህን የምትኮሩበትን ነገር እናንተ በአማርኛ ነው ልጅን ደንቆሩ የማይሰማ ብላችሁ የሰደባችሁት ፎቶ ለጥፋችሁ፣ እኔ በእንግሊዝኛ እና በአረብኛ ተርጉሜ ለአለም አሳይላችኋለሁ። የጭካኔያችሁን ጥግ አለም እንዲያ ያደርግላችኋለሁ። አሁን ስቶሪ ላይ ነው ያረኩት። ያላያችሁ ሄዱና አዩ፣ ስቶሪ ላይ አለ። አሁን ደግሞ ላይቬን ዘግቼ ፖስት አደርገዋለሁ። ቪዲዮውን ስቶሪ አፍተር ትዌንቲ ፎር አውር ስለሚጠፋ ፖስት አደርገዋለሁ። ዓለም እንዲያቅ እፈልጋለሁ። የእነዚህን ሰዎች የሚኮሩበትን ነገር ዓለም እንዲያቅላቸው እፈልጋለሁ። የጭካኔያቸውን ጥግ ዓለም እንዲያቅላቸው እፈልጋለሁ። በልጄ እኔ ተመጣብኝ። እኔ ተሰድቤ ምንም አላልኩም። እናት አባቴ ተሰድበው ምንም አላልኩም ሁሉ ነገር መልክ የተሰሩ ፈጣሪ ተሳስተካል እሷን ስትፈጥር እሷን ስትፈጥር እሷን ሲፈጥር ፈጣሪ ከልቡ አልነበረም እሷን ለመፍጠር እኮ ቀላል ነው እንትን ምንድን ነው ድፍት አድርገው ሶስት ባቄ ላጣለጣ ለማድረግ ነው እንደዚህ ተብዬ ተሰድቤ ምንም አልተናገርኩ ግን በልጄ ሲመጣለን ዝም አለ ዝሙባት የምታመጫች ለፈጣሪ ነገር ወ የእሱን ፍርድ እጠብቃለሁ አቡይ እንዴት ነሽ ደህና ነው ይመስል። እንዴት ነሽ አቡዬ? እኛ አንቺ እኮ ጀግና ልጅ ወልደሽ እኮ የተደበቁና እኛ ሳይመን የአንቺ ልጅ ብቻ አይደለም፣ በነገራችን ላይ ሳይመን የሁላችንም ልጅ ነው። ገባሽ? ባለጌዎች ደደቦች ቢሰድቡት ምንም አይግረምሽ። ምክንያቱም በቃ አስተዳደጋቸው ያ ስለሆነ ማለት ነው። አቅማቸው ልጅ ላይ ነው። ገባሽ? አቦ ካስታወስሽ፣ አቦ አንቺ ቤት ከዚህ በፊት እኔ መጥቼ ስቅስቅ ብዬ ያለቀስኩበት ጉዳይ በልጄ ስለመጡብኝ ነው። መጉዳት ሲፈልጉ አላሸንፍ ማለት ማሸነፍ ሲያቅታቸው፣ አንችን እናት ለልጇ ደካማ እንደሆነ ስለሚታወቅ በልጅ ነው የሚመጡት። ገባሽ? አቅማቸው ይሄ ነው። በልጆቻችን እናት እናት ስለሆንን ማለት ነው። እነዚያውን ልጅ የላቸው መንደሬ ናቸው አልወለዱም ስለምንም ነገር የሚያውቁት ነገር የለም። ስለዚህ አቡ ለነዚህ ባለጌዎች የወለዱ መውለዱ፣ ሀቡ ሀቡ መውለድ እኮ አውሬም አውሬን ይወልዳል። አልገባሽ? አሁን ለምሳሌ እባብ እባብን ይወልዳል። አልገባሽ? መውለዱ ብቻ እኮ አይደለም እናትነት። የውነት እናትነት ሲሰማች ልጅን አትነቂም፣ ሀቡ። እኔ ካጠፋው ሪም ካጠፋች ሪምን ነው መሳደብ ያለብኝ፣ ሪምን ነው መናገር ያለብኝ። የሪም ልጅ ላይ ምን አሳልፎ ያስኬደኛል? ገባሽ? ስለዚህ አንቺ አሁን ደካማ ጎንሽ ሳይመን ነው ብሎ ነው ያሰቡት። ሳይመን ደግሞ የአንቺ ልጅ ብቻ አይደለም የእኛም ልጅ ነው። ባለጌዎች ናቸው። ገባሽ፣ እነዚህም ሁላችንም እንቃወማቸዋለን ባለጌዎች ስለሆኑ ማንንም የማይወክሉ ራሳቸውን ብቻ የሚወክሉ እነዚህ በቃ አውሬዎች ናቸው። ገባሽ፣ እኔ ቪዲዮን ሳየው በጣም ነው የደነገጥኩት። በዚህ ድረ- በዚህ ደረጃ ራሱ መውረዳቸው በጣም ነው የሚያሳዝነው ስለዚህ ሳይመን ያንቺ ብቻ አይደለም። ሳይመን እዚህ ቲክቶክ ላይ ያለን ትክክለኛ እናቶች የኛም ልጅ ነው ሙሽ ያቡ ብቻ የሁላችንም ልጅ ነው ሳይመን ገባሽ። አቡዬ አይክፋሽ። ሁሌም ደግሞ ምን ያህል እንዳሳመምሻቸው ምን ያህል ደግሞ መልስ አለመስጠትሽ የግር እሳት እንደሆንሽባቸው ይሄ በቂ ማስረጃ ነው። ስለዚህ ምንም ለነዚህ እንባ ያስፈል ለነሱ ይለቀስላቸው አንቺን እንደዚህ እንባሽን እንትን እንዳሉት ሳይመን እኮ ምን ሆነ? በጣም የሚያም ምንም የተጎዳ ልጅ ቢሆን እሺ ሳይመን ምን ሆነ? ሁላችንም ልጆች ጋር እኛም የተፈጥሮ ነገር ያለ የተጎዳስ ቢሆን የማይራመድ የማይናገር የማይልጅስ ቢሆን እነሱ በዚህ መጉዳታቸው ሆነ እነሱ ፈጣሪን የሚያውቅ ነው። ሀቡዬ ሰው እንዴ ፈጣሪን የሚያውቀው እኮ ነው። አህጉ ይኸውልሽ ፈጣሪን የሚያውቀው እኮ ነው ስለ ፍጡር የሚያውቀው ገባሽ እንጂ፣ የሰው ልጅ እኮ ፈጣሪ ተሳስተሃል ማለት እኮ ነው። እነዚህ እኮ እየተጣሉ ያሉት ከሀቢባ ጋር ወይ ከሆነች ወይ ከሪም ጋር ወይ ከመሲ ጋር እኮ አለ፣ እነዚህ እኮ ከፈጣሪ ጋር ነው። ፈጣሪ ትክክል አይደለህም እያሉ ነው። ስለዚህ ፈጣሪ ነው መልሳቸውን የሚሰጣቸው። ወይ መኪና የሚነዱ ናቸው፣ ወይ የሆነ ነገር የሚሄዱ ናቸው። ነገ የሆነ ነገራቸው ጎሎ እንትን እንትን ይላቸዋል። ገባሽ። ስለዚህ ለእነዚህ እምባ አይገባቸውም። የአንቺ ሳቅ ነው ያሳመማቸው። ሁሌም ሳቂ ብልግና ናቸው። እነዚህ ደደቦች ናቸው። ሳይመን የእኛም ልጅ ነው ገባሽ። ይህንን ደግሞ ማለት በቃ እነዚህ መቃወም ባለብን ልክ እንቃወማቸዋለን። እና ሀቡጌ አይ ክፋሽ፣ እሺ ረብናች ማለት በምንም ነገር እኮ ስላልቻሉኝ ነው በልጅ የመጡት። በእሱም እኮ ነው የምልሽ። በመልኬ ናይጄሪያዊ አሉ፣ በመልኬ ተሳደቡ፣ በጥርሴ በአፍንጫዬ በቁመቴ በመልኬ። በቃ እነሱ ራሳቸውን የሰሩት እነሱ ናቸው፣ እኔ ራሴን የሰራውት ራሴ ነኝ ፈጣሪ እንዳልፈጠረኝ በመልኬ እናቴን፣ አባቴን፣ ባለቤቴን ባለቤቴ የሚረዳ ሰው ስለሆነ ስለተረዳኝ እንጂ እኮ ትዳሬ ላይም ችግር ያመጣ ነበር። ባለቤቴን የሚሰደቡት አንቺ ሚዲያ ላይ ባትወጪ እኮ እኔ አልሰደብም ነበር፣ አርፈሽ ተቀመጪ ይለኝ ነበር። የተማረ የተማረ የበሰለ ሰው አንደርስታንድ የሚያደርግ ሰው ባይሆን፣ እራስሽን ሁኚ የሚለኝ ምንም ብሆን ከጎኔ የሚቆም ሰው ባይሆን ጥንት አስጠፍተው ነበር። እኔን ለማስጠፋት ባለቤቴን ሰደቡት። ሶሻል ሚዲያ ላይ ያልመጣ የተከበረውን ሰውዬ ሰደቡት። እናቴን ሰደቡ፣ አባቴን ሰደቡ፣ መልኬን፣ ፈጣሬን ሰደቡት። እሷን ስትፈጥር ተሳስተካል። መፈጠር አልነበረባትም። እሷን ለመፍጠር እኮ ምንድን ነው ያሉት? እሷን ለመፍጠር እኮ ምንድነው ቦርዴ ነው ሻሜታ ደፍቶ ሶስት ባቄላ ላጣልጣል ማድረግ ነው። ፊቷ ቅርጽ የለውም። ምን ይለት ለኢትዮጵያ መተኮስ ያለባቸውን ጥይቱ ሰው መተኮስ ያለባቸውን ጥይት ተኩሰው ሀቢባ ልትወድቅልን የምትችለው በዚህ በቆንጅየው በሚያምረው ልጅሽ ነው አሉ። በዚያ በሳይመን ደግሞ ልጅሽ የምትወድቂው አት መስሏቸው ነው ገባሽ? መተኮስ ያለባቸውን ሁሉ ተኮሰው ቀለሃው አለቀባቸው። ቀለሃው ማነው? ኑኑና ሳይመን ናቸው ብለው ነው ያሰቡት። እነሱ ደግሞ የእኛም ልጆች ናቸው ገባሽ? በነገራችን ላይ እዚህ ላይ አሁን እነሱ እንደዚህ የተሰበሰቡት እናሸንፋለን ብለው ነው የወደቁ መሆናቸውን ደግሞ በደንብ እንነግራቸዋለን። ሀቦ አንቺ ከነሱ በላይ እንጂ ከነሱ በታች አይደለሽም። ስለዚህ ለማናቸውም ለነዚህ ማለት ሰዋት ያቸው እንስሳ ለነዚህ እጅ እንዳሰጭ ሀቡ መስሏቸው ነው ገባሽ። በቃ ሀቡን የምናጣጥላት ምንጥላት በዚህ ነው ብሎ አስቦ ነው። በዚህ ደግሞ አትወድቂ። ልጅ ልጅ ነው ገባሽ። እንኳን ሳይመንና አላየ አላየሽም። አንቺ ጋር በጣም ብዙ ትሪት ያረግሻቸው መራመድ የማይችሉ መናገር የማይችሉ ቤት ውስጥ ታፍነው፣ በጣም ልጆቹ በጣም ትልቅ ደረጃ መድረስ የሚገባቸው እንዲህ ስለሚያሸማቅቁ ነው ገባሽ። እነዚህ ደግሞ በቃ የወደቁ ናቸው። የወደቀን የወደቀ ነው በቃ አቡ እግዚአብሔርን ለእነዚህ ብለ ሸንባሽ እኔ ነኝ እኮ ሚዲያ ላይ መጥቼ የተናገርኩት መስዬ እኔ ባልናገር እሺ እኔ ነኝ እኮ እናቶችን ሌሎች እናቶችን ለማበርታት እኮ ነው እኔ ነኝ የተናገርኩት አይደል ልጅ ሲወለድ አይሰማ እንደነበር ማን የተናገረው ጠላት ነው ቪዲዮ ሰርቶች እኮ የተናገርኩት ቪዲዮ ሰርቼ ለሌሎች እናቶች ብርታት ለመሆን ሌላ እናት እኔ ያለሁበት ሲትዌሽን ላይ ያለች እናት ካለች ሞራል እንደሆናት ብርታት እንደሆናት እንደምታልፈው ከፈጣሪ ጋር ሁሉንም ጆነር ያሳለፍኩትን ካወቅኩ ጀምሮ እንዴት እንደተሰበርኩ ከዛ እንዴት ራሴን እንዳበረታው እና አምኜ ተቀብዬ ከዛን እንዴት ልጄ ሕክምና እንዳገኘ ከዛ ስፒች ትራፒ ምን ያህል አመታት እንደተመላለስኩ እንዴት ለፍቼ ልጄ ዛሬ እንዲሰማ እንዲናገር ከፈጣሪ ጋር እንደረዳሁትኝ በኩራት መጥቼ ሚዲያ ላይ የተናገርኩት ለሌላ እናት ሞራል እንደሆነ ትምህርት እንደሆነ የተናገርኩት እኔ ነኝ አልሁ። ካስታወስሽ ደግሞ አንቺ የሰራሁአል አንቺ የሰራሹ ቪዲዮ ላይ ለሳይመን ብለሽ የሰራሹ ቪዲዮ ላይ ሶስት ናቸው፣ አራት ልጆች አንቺ የሳይመንን እቃ የላክሽላቸው ልጆች አሉ፣ ካስታወስሽ ማለት ነው። በቃ እነዛን እነዚህን ታ

እንቃወማለን አቡዬ፣ እስከ መጨረሻ ድረስ እንቃወማለን። እግዚአብሔርን ለፈጣሪ ነግሬዋለሁ። ፍርዱን እንዲያሳየኝ ጠይቄዋለሁ። የጊዜ ገደብም ሰጥቼዋለሁ። ከዛም በኋላ ካልፈረደልኝ ግን የማደርገውን እኔ አውቃለሁ። በቃ ሃይማኖት አልባ ነው የምሆነው። ከዛም በኋላ ነግሬዋለሁ ለፈጣሪ እንዳምነው ነው ያድርግልኝ ካለብለዚህ ሃይማኖት አልባ ነው የምሆነው። ከዚህ በኋላ ሃይማኖት አልባ ነው ሚባለው። ሃይማኖት የሌለች ነው የምሆነው በቃ ምንም ስድስት ስምሳ ስድስት ነው መሆነው። ፈጣሪ ካልፈረደልኝ ልጆቼን እንደዚህ ተናግረው ሰይጣንን ማምለክ ጀምራለሁ። ልጆቼን እንደዚህ ተናግረው ፈጣሪ እሱ የፈጠረውን ልጅ ማይሰማ ደንቆሮ ማሀል ይረገጣል ማድረግ አልችልም። ለፈጣሪ እሱ ፍርዱን ካልፈረ ማለትና ፈጣሪ የሚባል ነገር የለም ከዚህ በኋላ ኔ ሴጣን አምላኪ ነው። ሀቢባ ታይ ወላሂ አሁን እዚህ ራሱ ፎዚ ራሱ ታያለችሽ ነው ጠብቃለሁ፣ ፍርዱን ከሱ ለአላህ ከሰጠች፣ ለአላህ ሰጠች መተው ነው። ምን ሆነች ነው አቡ? እንደ እኛ ለአንቺ መንገር አለብን እንጂ አንቺ ስንት ነገር የምትነግረኝ ሴትዮው፣ ኧረ ተይ እንጂ እኔ ሰው እኮ ነኝ፣ የሰው ልጅ እኮ ነኝ እኔ። ስለዚህ ለአላህ ከተውሽ፣ ይኸውልሽ ማሬ ይኸውልሽ አንቺ በአላህ ነው የሚለው አንድ ሰው። ሁሉ ነገር ሲደረግብኝ እኮ በቃ ሰው ነው የቆንኩት በቃ ይኸውልሽ። አሁን ይኸውልሽ ሀቡ ለአላህ ሰተሻል። ለስንት ሰው ስንት ሰው በሁለት አመት ውስጥ የስንት ሰው ባብሻሉ ለስንት ሰው ቆሚያለሁ ለሰው ደግሞ ይኸውልሽ አላህ አሁን ይሄ ፈተናሽ ነው። ለአላህ የሰጠ ሰው እንደዚህ አይደለም። በቃ አንቺ ለአላህ ሰተሻል። ለአላህ ፍርዱን ያሳይሻል። ጠብቃለሁ። አንድ ሰው ደግሞ ሀቡ እየነገርሽ ለአላህ ከሰጠሽ ጥሩ ታርከሽ ምናምን ተመለሽ በቃ ቆይተሽ ሀቡ እስቲ ክፋል አድርጊ ማሪ ሆኖ ነሽ ነው ካላ ያሳይሻል። አቦ ይኸውልሽ ማሬ፣ አንድ ነገር መጀመሪያ ከመግባትሽ በፊት ፈጣሪሽ ለምነሽ ዱዓ አድርገሽ አልቅሰሽ ነግረሽው ገብተሻል አይደለ? የነገርሽው ነገር ደግሞ እመኝኝ ይሆናል። የሆነ ሰው ፈጣሪው ላይ ተደግፎ አልቅሶ ከጠየቀው በኋላ ምላሽ መጠበቅ አለብሽ። ይሆናል ደግሞ እመኝኝ ይሆናል። ሲቀጥል ደግሞ ሳይመን ምንም አልሆነም፣ ምንም አልሆነም ሳይመን። አንቺ ለብዙ እናቶች ልጆቻቸው መናገርሽ ጥሩ ነው፣ እንኳንም ተናግርሽ። ምክንያቱም የሆነ ሰው በደካማ ጎናቸው በልጆቻቸው ይገቡና በእሱ አስለቅሷቸው ምናምን ይደበቃል፣ ነገሩ ተደብቆ ቤታቸውን ዘግተው አልቅሰው ለፈጣሪ ሰጥቻለሁ ምናምን ብለው ዝም ይባላል። መናገርሽ ጥሩ ነው ልጅሽን በልጅሽ ነው የመጡት ትክክል። እንኳን ተናገርሽ። እስከሚገባሽ ድረስ ተናገሪ። አይደለም፣ በሶሻል ሚዲያ መረገም ባለባቸው፣ እስከ ጥግ ድረስ እናስረግማቸዋለን መረገም ካለባቸው። ወላሂ ላዚም ተናገርሽ፣ ጥሩ ነው። እንኳንም ተናገርሽ። መልሱን ግን ጠብቂ፣ ጠብቂ መልሱን። አሁን ተናግረሻል፣ ማለት ያለብሽን ብለሻል። መናገር ያለብሽን ተናግረሻል። በቃ ወደ ራስሽ ተመለሽ። ማውራት ያለባችሁን አውሩ። በቃ በልጅ ሲሆን ያማል። እኔ ራሴ እኔ እናት አባቴ ባለቤቴ ራሴ ተሰድቤ፣ እኔ እንደኔ ሶሻል ሚዲያ ላይ አጸያፊ ስድብ የተሰደበ የለም። እናቴ ትሙት አንድ ነገር አላልኩም። በልጅሽ ግን ያማል። ልቤ ላይ ነው የተወጋሁት፣ ልቤ ላይ ነው እኔ በስለት የተወጋሁት። ልጄ ነው ደንቆሮ፣ መሀይ፣ የማይሰማ የተባለው ልጄ ነው። በልጅ ግን ያማል። ሁሉንም ትልቅ ሰው ይሰደብ ችግር የለም። ንጹህ መልአክ ልጅ ግን ያማል እነዚህ ሰዎች ሰው እንዴት ተስማማ ላይቫቸውን ከፍቶ ገስት ላይ ስምንት ሰው ተደርድሮ የልጅ ፎቶ ተለጥፎ ይረገጣል ይሄ ደንቆሮ የማይሰማ ልጇ ልክፈትላችሁ ላላያችሁት ላሰማችሁ እንደዚህ ሲባል የሰው ልጅ እንዴት አንድ ሰው ቢሆን እንዴት ይስማማል አይደለም ያሁሉ ሰው ኖ ኖ ኖ ኖ ልጇን ማትናገሩ እንዴት አይባልም ከሚናገረው ሰው አልፎ የሚስማሙት ሰዎች ከምን አይነት ማህበረሰብ የወጡ ናቸው? ከሰውን የተወለዱት ከሰውን የተፈጠሩት ከሰው የተፈጠረ ሰው ልጅን መልአክን እንደዚህ ብሎ ይሰደባል ይባላል። እኔ እኮ ስሰደብ ምንም አላልኩም። እናቴ ስትሰደብ፣ አባቴ ሲሰደብ፣ ባለቤቴ ሲሰደብ፣ ሁሉ ነገር ሲሰደብ አንድ ቀን ምንም አላልኩም። በልጄ ግን ዝም አልልም። ለፈጣሪም ነገር ያለው ለእናንተም መነግራችኋለሁ እንድታዩ የጭካኔያቸውን ጥግ እንድታዩ እኔ ደግሞ በልጄ እንድሸማቀቅ እንዳፍር ዝም እንድል ነበር አልልም። ነገም ትልቅ ቦታ ላይ ደርሼ ትልቅ መድረክ ላይ የልጄን ታሪክ በኩራት እናገረዋለሁ። ልጄ ደግሞ ነገ ትልቅ ሆኖ ትልቅ መድረክ ላይ ደግሞ ቆሞ እናቱ ምን አይነት ጀግና እንደሆነች እንደኮራችበት፣ አምና ተቀብላ ረድታው አግዛው በእናቱ ብርታት ከእድሜ እኩዮቹ እኩል መናገር እንደጀመረ መስማት እንደጀመረ እናቱ ስራዋን ጥላ ስራዬን ሪዛይን አድርጌ ከልጄ እኩል ስፒች ቴራፒ እየተመላለስኩኝ ልጄ እንዲሰማ ያልፈለጠልኩት እንደ ሬዲዮ ለፍልፌ ስፔስ ትራፒስቷ የምታደርገውን እያየውኝ አርባ አምስት ደቂቃ ቁጭ ብዬ እያየው እየቀዳው እቤት መጠቼ ትዌንቲ ፎር አውር እየለፈለፉ ልጄን ትሬን አርጌ ልጄ እንዲናገር ያደረኩት ጀግና እናት ነኝ። ነገ ትልቅ ቦታ ላይ ቆሜ አወራዋለሁ። ይሄንን እንደገና ልጄ ልጄ ትልቅ ቦታ ደርሶ የእናቱን ጥንካሬ የእናቱን ጀግንነት ይመሰክራል። ይሄን ደግሞ እድሜ ይስጣችሁ እናት ያላችሁ እንዳፍርበት ከሆነ ነገ ደግሜ ይናገራለሁ። ከነጎዳ ለሌሎች እናቶች ብረስ ነገ ልጄ ሲያድግ እንዲ አማርኛ የሚችል ቢሆን ኖሮ እንደዚህ እየተባለ አንገቱ እንዲተፋ የበታችነት እንዲሰማው ታደርጉ ነበር። እንኳን ይሄ ነገር መጣ፣ ልጄን ከአበሻ አርቄ አማርኛ ሳላስተምር እንዳሳድገው ትምህርት ሆኖኛል። እንኳንም አማርኛ አልቻለ ልጄ። መቼም ነው አማርኛ አላስተምረው። መቼም ሲያድግም ጓደኞቹ ሌሎች ዜጎች እንዲሆኑ ነው የምፈልገው። እንደዚህ ከሆነ እኔ በገዛ ዜጋ እንደዚህ መወጋ ከሆነ እኔ የምደፍንለት የማግዘው ህዝብ እንደዚህ ስደረግ ዝም የሚልም ከሆነ አቡ እዚህ ያላችሁ ሁላችሁንም ሰላም ብያችኋለሁ። ትገቢ ለእነሱ ደስታን የፈጠርሽላቸው ኮርስ ያማል ቪዲዮው እንዳጋጣሚ ተቆራርጡ ልጆች ልከውልኝ ጠልፎ መጣል ሲያቅታቸው በእንደዚህ አይነት ነገር መጡብሽ በምንም ነጥብ ማግኘት ስላልቻሉ አንቺ ከሁሉም እኔ በጣም አንቺ በሌለሽበት ቦታ ማህበራዊ ሚዲያ ላይ ካየዋቸው ጀግና እንስቶች ማህበራዊ ሚዲያ ተጽዕኖ ፈጣሪ የቲክቶክ ቅመም እያልኩ ብዙ ጊዜ በተደጋጋሚ ሲናገርበት የነበረው ሁኔታ ነበር እና በምንም ሊያገኙች እና በምንም ሊያሸማቅቁች ሲያጡ አንቺን በእንደዚህ አይነት ነገር ሊጠቀሙብሽ እና እንተ ሊያደርጉሽ የፈለጉበት ሁኔ ያሌባው ስድስት መቶ ሀምሳ ሺ ብር በመገናኘው እና ሪፖስት አድርጎት እሱ በሱ